አሰላሙ አለይኩም ወራሕመቱላሂ ወበረካቱ ውድ የተከበራችሁ የምድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ ሰላም ናይ እናንተ እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? አልሐምዱሊላህ፣ ሰላም ና ላም እንዴት ናላችሁ? ሰላም አለው ደህና ናችሁ? ውድ ቤተሰቦች ሰብስክራይብ በማድረግ ላይክ በማድረግ ቻናል ዩቲዩብ ስለምታዘወትሩልኝ በጣም አመሰግናለሁ። ወዳጅ ይህን ቪዲዮ ለማለት ለቻናል ሰብስክራይብ አድርጉልኝ፣ ማለት ነው ወዳጅ። ሰሞኑን ጠፍቻለሁ እና ደህና ናችሁ በተረፍ፣ አልሐምዱሊላ እኔ ሰላም ነኝ። ዛሬ እንግዲህ አጠር ባለች ቪዲዮ መጥቻለሁ ማለት ነው ወዳጅ። አንዳንድ ጊዜ በማናውቀው ነገር ራሳችንን እስተረስ ውስጥ እናገኘዋለን ማለት ነው። አንዳንድ ጊዜ በራሳችን ሰዎች መብቱን ወስደው ማለት ነው። እንደኛ ግን መብት አላቸው። በቃ አለ አደለ የሆነ በ በመጠረጠሩት ሁኔታ ራሳችሁን መስተዳት ውስጥ የሚከቱና ዲፕሬሽን ውስጥ የሚከቱ ነገሮች አጋጥሟችኋል ማለት ነው እና ሁሉም ነገር ኃይል ነው። ራሳችንን በቃ መቆጣጠርን ከቻለን ምን ምን መሆን አንችልም ማለት ነው። ወንዶች እና ደህናችሁ፣ በተረፈ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። መታገስ ነው የሚሉን ነገር ዛሬ እንግዲህ ብዙ ነገሮችን በቃ ያለሁ እና ኢትዮጵያ ዙር አበረታችሁልኝ። አለመሐመድ ዛሬ መጣሁት። አንዳንድ ጊዜ በህይወታችን ላይ አዲስ ጉዞ እና አዲስ መሰረት በጀመርን ቁጥር የሚበቃ አለ አይደለ? የሆነ ወዛግበን የሚችል ነገር ይገጥመናል ማለት ነው። ለምን እንደሆነ አላቀም እና ግን አንድ ሰው የሆነ ነገር ከአሮጌው እንትኑ ካለበት አዲስ ነገር በጀመረ ቁጥር የሰው ልጅ እየታወቀ ነው። በቃ እንቅፋቱ ይበዛል፣ በቃ ብዙ ነገሮች ይበዙበታል ማለት ነው። ነገር ግን ያ ሰው ያንን ነገር ማለፍ ከቻለ የማይደርስበት ቦታ የለም፣ ሁኔትም ቦታ ያሰበበት ይደርሳል። ግን ለምንድን ለምንድን ነው ያንን ሰው ማበረታታት ካልቻለን እውቀቱ ከሌለን ማበረታታት ካልቻለ መልካም መናገር ካልቻለን፣ መጥፎ እንኳን ባንናገር ምን አለ። መጥፎ መናገር የሰው ልጅ በነገራችን ላይ እንደ ሰው ልጅ በቃ እንደ መጥፎ ንግግር መርዝ ነው። መርዝ ነው በቃ። የሰው ልጅ መጥፎ ንግግር በጣም መርዝ ነው በቃ። ሙሉ ለሙሉ ውሏቸው ናቸው ሊያጠፋባቸው ይችላል በቃ። ይህ ሰው ልጅ በሚነጋገራቸው ንግግር፣ በሚያሰማቸው ነገር ማለት ነው እና መልካም ነገር ለሰው ተመኙ። መልካም ነገሮችን ለማሰብ ተመኙ። እንደገና በማንኛቸው ይቻራ ስትሄዱ የትኛውም ሜዳ ላይ ይሆላ የሆነ የሚያገናኛችሁ ነገር ይኖረ ለሰው ልጅ መጥፎ ነገር እንትን አትበሉ፣ አትጻፉ፣ አትቀሉ፣ አትመኙ ማለት እንደገና። በመጥፎ ጥርጣሬ ራሴን አዋቂ ነኝ ብለን የምናስብ ደግሞ አለ። በጣም የተማረ በጣም በቃ ስፔሻል ተሁሉም ሰው ስፔሻል ነው ብለን ራሳችን አስበን ሁሉም ነገሮችን በቃ የሆነ ላይ በቃ የሆነ እኛ እንደምናስባቸው ብቻ አድርገን እነዛን ነገሮች አለ አደለም። የሰው ልጅ በቃ በነገራችን ላይ በራሱ የሚጠራጥረው ሰው ሰው የሚጠረጥር ምንም አይመስልም ማለት ነው፣ ምክንያቱም ያሰቱ ራሱን ራሱ እንትን አይልም አያምንም ማለት ነው። ራሱን የማያምን ሰው ሰው ሊያምን አይችልም። የራሱ መልካም የማይሰራ ሰው ደግሞ መልካም ሰዎች ይሰራሉ ብሎ ሊያስብ አይችልም ማለት ነው። እናም የሰው ሕይወት በአስተያየት በአንገብነት ሳናቀው ምንም ቤቱም ሳንሰማ ሳናቀው ምንም ነገር በቃ በመመለከተን ነገር ገብተን ኦልሬዲ፣ እንደ መስታወት እሱን ባየነው ነገር ላይ ብዙ ነገሮችን የምናይናይ ብዙ ነገሮችን በቃ ግምት ውስጥ ከተን እሱ ላይ የምንፈላሰፍ ሰዎች አለን ማለት ነው። በተለይ ሰዓት እኔ እንደማቀው ከሆነ የሰው ልጅ በራሱ ጊዜ ቢዚ ነው። ከራሱ ጀምሮ በራሱ ህይወት፣ በራሱ ይህ ሁሉ ነገሮች የሰው ልጅ ቢዚ ይሆናል ማለት ነው። እንዴት ተጨማሪ ስለ ሰው ላስብ አልችልም እንደ እኔ ማለት ነው። ግን አሉ በቃ እንደ ስራፈት እንደ ስራፈትነት የሚጠቀሙ ሰዎች ስለ ሰው ጉዳይ እንደ ስራፈትነት ተጠቅሞ የሚያስቡ ሰዎች አሉ ማለት ነው። እና ያን አስተሳሰባችሁን ቢያንስ ወደ ራሳችሁ ወጣችሁ ትመልሱ ጥሩ ነው ማለት ነው። የሰው ልጅ በጣም በቃ አቅም አለው በሰው ውስጥ ላይ መርዝ መስራት እንደሚችል በጣም ነው በቃ የሆነ ውስጤ እንትን ያለው ማለት ነው። እና ምንም ሳታስቡት በቃ ምንም ሳታስቡት የምጠጡት የውሃ ያህል ሳይሸግራችሁ የምትናገሩት ነገር የምጽፉት ነገር ለሰው ልጅ ዋጋ አለው ማለት ነው። መልካም ነገርም እንደዛው ወይ በቃ መዲቨርች እንዲዝ ብትሉኝ፣ እኔ በቃ ለኔ በጣም በቃ ተነሳሽነት በጣም ይጨምርልኛል ማለት ነው። እንደገና ደግሞ በዛው ልክ መጥፎ ነገር ስትናገሩ የሰው ልጅ ቢያንስ እንኳን ባይሰበር ይገዘገዛል። ገባችሁ? ባይሰበር ራሱ ይገዘግዛል በእናንተ ንግግር በእናንተ ነገር ማለት ነው። ለምን የሰው ልጅ በራሱ በአሁኑ ሰዓት

ተቀኙዲ አድርጋችሁ በራሳችሁ ጊዜ በቃ በራሳችሁ ጊዜ አስባችሁት በራሳችሁ ጊዜ አመቻችታችሁት ዴት አድርጋችሁ ማለት ነው። በቃ ሁሉን ነገር አስተካክላችሁ እምትለቋላችሁ ማለት ነው። በራሳችሁ ቅንጭና ወደ ሰው ቅንጭና የምታዘዋውሩ ሰዎች ማለት ነው። ያ የሚያሳየው የራሳችሁን መጥፎነት ነው። የሰው ልጅ መጥፎ ባሰበ ቁጥር መጥፎነቱን ነው የሚያሳየው። መልካም ሰው ስለ ሰው መልካም ነው የሚያሳየው። ለራሱ ታማኝ ለቅንጭላቱ ታማኝ ለፈጣሪ ታማኝ የሆነ ሰው በምንም አይነት ነገር ለሰው መጥፎ የማያስብ ሰውንም በመጥፎ አይጠረጥርም። ስ ግን ብዬ የማምነው ነገር ቢኖር ምንም ነገር ይሁን አንድ ስራ ልትሰሩት ብትፈልጉ አገር ገብታችሁ አሁን አንድ ስልክ ወይም የሆነ ነገር ልትሰሩ ብትሉ ብዙ ነገሮች ትባላላችሁ። ብዙ ነገር በነገራችን ላይ እኔ በማውቀው እንኳን ሻይ ቡና፣ ሻይ ዳቦ፣ በቃ የከተማ መተዳደሪያ ነው። ያኔ ማንኛውም የተማረ ግለሰብ ሰርቶት የሚያድር ነው፣ በረንዳ ላይ ሳይቀር ማለት ነው፣ የሚሰራ ስራ ነው። ግን ወደ አልተማረው ግለሰብ ሲታደሙ ልክ ምንድን ነው መስሎ የሚታየው? በቃ የብልግና እንትን በቃ እንዴ። በቃ እሷ ምንድነው ያለው እንደዚህ ቤት አይደል እንደምትሰራው ይባላል እሷ እኮ ብር ነው እንደ ፈለጋ ነው የገባች ግን በቃ ያ ምን ገና ምንም ያልተማረ ግለሰብ ግለሰ ስራን እራሱ ወደ መጥፎ ነገር ያ ሰው ግን ስለሚሰራው ስራ ወይም ስለሆነ ነገር የዛ የሰው እንቅስቃሴ ነው እንጂ የሚሰራው ስራ የሱም ጥሩ ሰውነት አያካትትም። ገብቷችኋል? አንድ ሰው ጥሩ ነገር ሲሰራ ታየ ማለት የሰው ልጅ በቃ ያ ሰው መልአክ ነው፣ ምንም ነገር አይሰራም መጥፎ ማለት አይደለም። ወይም ደግሞ አንድ ግለሰብ የሆነ ቦታ ታየ ማለት የሆነ ነገር አደረገ ማለት አይደለም። ዞሮ ዞሮ ዛሬ ኔ ብዬ የምንላችሁ ነገር ምንድን ነው፣ የሰው ልጅ በሆነ ነገር ገምታችሁ በሆነ ነገር በቃ ያንን ሰው ከዛ ነገር ለማሳመት ከዛ ነገር ከሚይዘው ነገር በቃ ለመተ የሆነ በሰዎች ዘንድ ጥልን ታታችሁ በህይወት ውስጥ በቃ የሆነ ብጥብጥ አንጥታችሁ በቃ ያኔ ያ ሰው አዲስ ነገር እንዳይሞክር በህይወቱ ለማድረግ የምትጥሩ ሰዎች ሬስ መጀመሪያ ለራሳችሁ ተስተካከሉና ራሳችሁን አስተካክሉ። ከዛም በኋላ የሰው ሰው ህይወት ይቀጥላል ማለት ነው። የሰው ህይወት ይቀጥላል እና የሰው ልጅ ደግሞ በህይወት ውስጥ አዲስ ነገር ካልሞከረ በቃ ያዋጣው ማያዋጣው ከሰረም ነሰረም ያ ሰው አዲስ ነገር በሞከረ ቁጥር በቃ ያኔ ወይ ያ ከስራለ እየነስራል። ነገር ግን አምሮበት ነው ያን ነገር እንትን የሚለው ማለት ነው። እንደ ወጥ እንደ ገባበት ያንን ስራ እሱ እንዴት እንደሚዋጣው ያውቃል። ምክንያቱም

የሰው ልጅ በምድር ላይ ሲኖር ፈጣሪ የቀደረለትን ርዝቅ ነው ያገኘው። አውቃለሁ ግን ያን ርዝቅ እንዳይፈልግ እዛ ነገር ላይ እንዳይበቀያ ያ እንትን እንዲል የምናደርግ ሰዎች ተራታችን ብንቆጠር ጥሩ ነው። ሲጭመር አንድ ሰው በራሱ ህይወቱ የሚመራው ያ ራሱ ሰው ብቻ ነው፣ ሊገነባው ላይገነባው የሚችለው ራሱ እና ራሱ ብቻ ነው። ሌላ ሰው አይደለም የሚገነባለት ያንን ሰው ህይወት ማለት ነው ያለው። ለምንድነው ግን በእኛ አቅም እስከሚመስል ድረስ በእኛ አቅም የቆመ እስከሚመስለን ድረስ የሰው ልጅ በቃ ሁሉ ነገር በእኛ አቅም የሚተዳደር እስከሚመስለን ድረስ እኛ በምናደርገን ነገር በቃ ወደቀ፣ ተበላሸ እስከምናስብ ድረስ የምናደርጋቸው ድርጊቶች

ድንጋይ ራሱ አልሆነ ቦታ ተቀምጦ ተንጠልጥሎ ይኖራል አይደለም። ነገር ግን ወይ ያልሆነ ጎርፍ ወይ ያልሆነ ነገር መጥቶ ወይ በቃ እንደ ናዳ ከወረደ በኋላ እንደምንም ምንም ተንከባሉት ዘርጣማ ቦታ ይይዛል፣ የተደራደለ ቦታ ይይዛል ማለት ነው። ቢፈረከስ ምንም ቢለው ቦታ መያዙ አይቀርም። መልሶ ግድር ላይ አያብም ማለት ነው። ተገድር ተንከባሎ የከፈለውን መጽዋት ከፍሎ ቦታ ይይዛል ማለት ነው። የሰው ልጅ እንደዛ ነው። ጉዞ ሲጀምር እንደዛ ነው። የሰው ልጅ እንቅፋት ነው ማለት ነው። ምንም በማታቁት ነገር ወታችሁ አስተያየት አትስጡ። የሰው ልጅ ሕይወት የሰው ልጅ ውሎውን አዳሩን አታበላል